የታዳሽ ኃይል አማራጮች ለሰው ልጆችም ሆነ ለተቀሩት ፍጥሯን ተስማሚ ናቸው። በዚህም የተነሳ የሁሉንም የዓለም ሀገራት ትኩረት መሳብ ችሏል። ከእነዚህ የታዳሽ ኃይል ምንጮች መካከል አንዱ የንፋስ ኃይል ነው። በአሁኑ ጊዜ 128 የዓለም ሀገራት የንፋስ ጉልበትን ተጠቅመው የኤሌክትሪክ ኃይልን ያመርታሉ ቻይና ከ440 ሜጋዋት በላይ ኃይል በማምረት ከፊት ሆና እየመራች መሆኑን ቪዥዋል ካፒታሊስት በተባለው የመረጃ ቋት ላይ የወጣው ዝርዝር ያሳያል። ኢትዮጵያም ከጊዜ ወደ ጊዜ በዘርፉ ልማት መነቃቃት እያሳየች ነው። ተመልካቾች ከዛሬ 12 ዓመት በፊት ማለትም በ2005 ዓ ም በኢትዮጵያ የመጀመሪያ የሆነው የአዳማ አንድ የንፋስ ኃይል ማመንጫ ወደ ሥራ ገባ። የንፋስ ኃይል ማመንጫው 34 ግዙፍ ተርባይኖች ሲኖሩት እያንዳንዳቸው 1.5 ሜጋዋት፣ በድምሩ 51 ሜጋዋት የኤሌክትሪክ ኃይል ያመነጫሉ። የነዳጅ ዘይት በተጠቀምነው ቁጥር የመመናመን አደጋ የተጋረጠበት በመሆኑ እሱን በመጠቀማችን ምክንያት ደግሞ በአየር ንብረት ላይ በሚደርስ ከፍተኛ ተጽዕኖ የተነሳ ዓለም አማራጭ የኃይል ምንጮችን ስታስስ የንፋሱ ጸጋ ተገልጦላታል። አንድ የኃይል አማራጭ ብቻ ቢኖረን ያንን የኃይል አማራጭ ብቻ መጠበቅ ይሆናል። ነገር ግን አማራጮቻችንን በሰፋ ቁጥር የተሻለ አማራጭ ያለውና የተሻለ ምርት ወይም ደግሞ ኢነርጂ የማመንጨት ኃይል ይፈጠራል። ያ ደግሞ ከሀገርም አንጻር ከእያንዳንዱ ግለሰብ ላይ ከሚደርሰን ኤሌክትሪክ ተጠቃሚነት አንጻር ራሱ የተሻለ ይሆናል። ቀጥታ የሚነፍሰው ነፋስ ይመጣና እዚህ ብሌዶችን ነው የሚያገኘው። ነፋስ የራሱ የሆነ አታክ አንግል አለው። ይሄ ራሱ ጀስት ፒች የምንለው ማለት ነው ፒች አንግል የምንላቸው እዚህ ጋር ይቀያየራል። ይሾላል፣ እንደገና ፍላት የሚሆንበት አለ። በጣም በሰፊው ነፋስ ይሄን የሚያገኝበት ጊዜ አለ። የነፋሱን ሁኔታ ፍጥነት መሰረት አድርጎ ነው ይዘ ይሄ ነገር የሚቀያየረው። እነዚህን የሚያስተካክሉ ሴንሰሮች አሉ፣ ስፒድ የሚያው አሉ። ስለዚህ በትንሹ እችን ያገኝ ብለን ካልን ነፋሱ ትንሽ ኤሪያ ላይ የሚያገኝበት ጊዜ አለ። የነፋሱን ስፒድ ግምት ውስጥ አስገብቶ ይሄ ነገር አንግሉን የሚቀያይር ነው። ይሄ ከሆነ በኋላ ይሄ ምን ማድረግ ይጀምራል ማለት ነው ስ መሽከርከር ይጀምራል። ንፋስ ኃይል ማመንጫዎች ለ20 ዓመት ነው። ይህ 20 ዓመት ማለት ኤግዛክትሊ 20 ዓመት አይደለም። አብሬጅ ለ20 ዓመት ተብሎ ነው መጀመሪያ የሚሰሩት። ከዛ በኋላ አንዳንዶቹ ከዛ በላይም ሊሄዱ ይችላሉ። አንዳንዶቹ ደግሞ እንደ ሁኔታው ሊቀን ያው፣ ያ እድሜ የሚወሰነው አንተ በምታደርጋቸው እንክብካቤ ወይም የሜንቴናንስና የኦፕሬሽን ስራ ላይ ሊወሰን ይችላል እድሜውም ራሱ። ስለዚህ እነዛን በአግባቡ መሰራት ያለባቸው ነገሮች ከተሰሩ እስከ 20 ዓመት በኋላ እስከ 20 ዓመት በላይ ሊሰሩ ይችላሉ ማለት ነው። ከዛ በኋላ ከ20 ዓመት በኋላ ምን ሊሆኑ ይችላሉ የሚለውን ነገር ስናይ ደግሞ መልሶ የደከሙትን ፓርቶች በመቀየር ከእንደገና ሪሃቢቴት ተደርጎ እንዲሰሩ ማድረግ ይቻላል። ጀኔሬተሩ እዚህ ናስሉ ውስጥ ነው ያለው፣ አናቱ ላይ ነው ያለው፣ እላይ ነው ያለው። ስለዚህ ከዚህ ጋር ከተገናኘ በኋላ ምንን ማሽከርከር ይጀምራል? ሮተር የምንለው ሮተርን፣ ተሽከርካሪ ሮተር አለ እዚህ ጋር። ሜካኒካል ኤነርጂ ወደ ምን የሚለወጠው ወደ ኤሌክትሪካል ኤነርጂ የሚለወጠው ወደ ኤሌክትሪክ ኃይል የሚለወጠው ስለዚህ በዚህ ሻፍት አማካይነት እዚህ ውስጥ ይመጣና ኦልሞስት ወደ ኤሌክትሪክ ኢነርጂ ኮንቨርት ይደረጋል። ልክ ነፋስ ኢነርጂን ወደ መካኒካል ኢነርጂ፣ መካኒካል ኢነርጂን ደግሞ ወደ ኤሌክትሪካል ኢነርጂ ኮንቨርት ካደረግን በኋላ አውቶማቲካሊ በኤሌክትሪክ ኬብል ይወጣና ወደዚህ ወደ ሰብስቴሽን በአንደርግራውንድ በሆነ መጥቶ ወይ በትራንስሚሽን መጥቶ ሰብስቴሽን ይገባል። ሰብስቴሽን ከገባ በኋላ ስቴፕ አፕ ይደረግና ከዛ ደግሞ በትራንስፎርመሮች አማካኝነት ስቴፕ አፕ ተደርገው ወደ ግሪዱ ይገባል ማለት ነው። በዚህ አይነት መልኩ ነው እስቲ ኃይል የምናመነጨው። ሁሉም ላይ አንዳንድ ዩኒት ትራንስፎርመሮች ያላቸው 690 ቮልት የሚያመነጩ ከዛ ወዲህ የመነጫው ወደ 33 ኬቪ ቀይረው ወደ ሰብስቴሽን በ8 ግሩፕ አማካኝነት እንዲመጡ ይደረጋሉ። ከግሩፕ ኤ እስከ ግሩፕ ኤች ያሉ 33 ኬቪ አድርገው እንዳያችሁት ይሄ ፓወር ትራንስፎርመር የምንለው በ90 ኤምቪኤ ሁለት ፓወር ትራንስፎርመሮች ውስጥ ሌላ ከዛ ፊት ያሉ ኮንትሮል ሜካኒዝሞች አሉ። ይገባና ወደ ቆቃ 230 አሳድገን እንሰጣለን ማለት ነው። ንፋስ ተጠቅመንበት የማያልቅ ከሌሎችም የማንቀበለው የተፈጥሮ ጸጋ በመሆኑ ይበልጥ ተመራጭና ተወዳጅ ኃይል ምንጭ ነው። በአሁኑ ጊዜ ትኩረት ተሰጥቶ እየተሰራ ያለው ታዳሽ ኃይሎች በሚል ማለት ነው። በብዛት ተጠቃሚነቱም አድቫንቴጁም የተሻለ ነው። ምክንያቱም ምንድን ነው ንፋስ ነው፣ ከንፋስ ነው የምንሰራው። አሁኑ የኛው እየሰራ ያለው ንፋስ ደግሞ ኦልሬዲ የሚያልፍ ነፍሶ የሚያልፍ ስለሆነ እሱ ደግሞ ኢነርጂ አመንጭቶ የሚያልፍ ከሆነ ኢነርጂ እንጠቀምበታለን ማለት ነው። ሁለተኛ ደግሞ ግሪድ ሰፖርት ያደርጋል። ኢነርጂው የሚያልቅ አይደለም፣ ኮንቲኒዊቲ ያለው ነገር ነው። አንተን የሚጠይቅ ነገር የለም። ዝም ብለህ በቃ ተርባይን አቁመህ ስ ተርባይን እንዲያሽከረክርህ ማድረግ ነው። ልክ ኤሌክትሪክ አሁን ሄዶ ሞቶር ማሽከርከር ይችላል። መካኒካል ኢነርጂ እንፈጥራለን። ማብራት መሆን ይችላል። ከዛም አልፎ ሌሎች ሌሎች ነገሮችን ልንሰራበት እንችላለን። ስለዚህ ኢነርጂን ከአንድ ፎርም ወደ ሂት መቀየር እንችላለን፣ ወደ ብርሃን መቀየር እንችላለን፣ ወደ ሌላ መቀየር እንደምንችል ሁሉ የነፋስን ኢነርጂ ደግሞ ወደ ምንቀየር ነው ማለት ነው ወደ ኤሌክትሪክ ኤነርጂ ቀየርን ማለት ነው። ንፋስ የለም የምንለው አብዛኛው ጊዜ የለም በብዛት የለም የሚባለው ወደ ክረምት አካባቢ ክረምት መውጫ አካባቢ የለም ትንሽ ይቀንሳል እና ወደ መጋቢት ማዛ አካባቢ ደግሞ ትንሽ የሚቀንስ እንትን አለው፣ ግን ይሄን አክል የጎላ ተጽዕኖ የለውም። አብዛኛው ጊዜ ንፋስ አለ በብዛት የምናየው ነው። ሁለተኛ ደግሞ የንፋስ ቦታ ራሱ የተጠና ስለሆነ ይሄኛውም ቦታ ተመራጭ ነው ለንፋስ ኃይል ማመንጫነቱ። ንፋሱ ተጠንቶ ዊንዶ አካባቢ ምን ያክል ይኖራል የሚለው ተጥንቶ ስለሆነ በጣም አዋጭ የኤሌክትሪክ ኃይል ለየትኛውም ማህበራዊና ኢኮኖሚያዊ እንቅስቃሴ ዋልታ ሆኖ ያገለግላል መሰረተ ልማቱን በማስፋፋት ሂደት ውስጥ ደግሞ የንፋስ ኃይል ማመንጫዎችን መገንባት በብዙ መንገድ አዋጭና ተመራጭ እንደሆነ የዘርፉ ባለሙያዎች ያብራራሉ አዋጭነት ወይም የዋጋ ውድነቱን ስናይ ኦፍኮርስ ኮርስ ከሃይድሮጋ ላይ ነጻጸር ይችላል። ከሌሎች ሶርሶች አንጻር ስናይ ግን አዋጭነቱም የተሻለ ነው። ፐር ሜጋዋት ወይም በሜጋዋት ያለው ወጪውን ስናይ ከሌሎች አንጻር ከሃይድሮ ውጪ የተሻለ ነው። ከሚይዙት የቦታ ስፋት አንጻር ገበሬውም በአካባቢው ላይ ሳይፈናቀል የሚሰሩ የኃይል አማራጮች ናቸው። በውሃ ኃይል ማመንጫ ስናይ አንድ አካባቢ ሰፋ ያለ ይዞታ ይፈልጋል። ይህንን ስናይ ደግሞ የንፋስ ኃይል ማመንጫ በተወሰነ የስፋት ቦታ ላይ ኢፌክቲቭሊ ማምረት የሚችልበትን ሁኔታ ይፈጥራል ማለት ነው። አካባቢ ላይ ምንም ተጽዕኖ የለውም። አንድ ተጽዕኖ ስለሌለው አንዱ አዋጭነቱ ይሄ ነው። ተጽዕኖ የለውም ማለት አካባቢም ፖሊዩት አያረግም። ከኤንቫይሮመንት ጋር ምንም የሚጋጭ ነገር የለም። ኬሚካል ምናምን ነገር የለውም። በተረፈ ደንቦ ምናልባት ይሄ ተርባይን ከተከልክ በኋላ ኦልሞስት ለ20 አመት አካባቢ ሊያገለግል ይችላል። በተመሳሳይ ሁኔታ እንግዲህ ምናልባት አንቴ ወጪ የምታወጣው ምንድን ነው ለዚህ ለስፔር ፓርትና ለማንፓወሩ ካልሆነ በስተቀር ሌላ የምታወጣው ወጪ የለም። ከዚህ አንጻር አዋጭ ነው ማለት ይቻላል። የንፋስ ኃይል ማመንጫ ከሌሎች ኃይል ማመንጫዎች የሚለይበት፣ ከሃይድሮ ከጂኦተርማል የተለያዩ ፋክተሮች አሉ የሚለይበት። አንደኛ የንፋስ ኃይል ማመንጫ ጣቢያ ከአካባቢው ሕብረተሰብ ጋር ምንም የማያፈናቅል ፍሬንድ ሊሆነ፣ ያለምንም ችግር የምትሰራበት ኃይል ነው። ሁለተኛ ደግሞ የንፋስ ኃይል ማመንጫ ጣቢያ ወቅታዊ፣ አሁን ለምሳሌ ሃይድሮን ብንመለከት፣ ሃይድሮ ዝናብ ጠብቀን ክረምት ላይ ያቆር ነው የምንሰራው የምንጠቀመው። ይሄ ግን አመቱ ሙሉ ንፋስ እስካለ ድረስ የምንሰራበት ኃይል ማመንጫ ነው። ይህም ራሱ ለየት ያደርገዋል። ታወሮቹ ባለበት አካባቢ ሁሉም ሰው እርሻውን እያረሰ ተግባብቶ ተስማምቶ የሚሰራበት ጣቢያ ነው። የንፋስ ኃይል ማመንጫ ጣቢያ የኢንስፔክሽን እና የሜንቴናንስ ስራዎች አሉ። ሜንቴናንስ ፌለር በሚኖርበት ጊዜ ደግሞ ብልሽት በሚኖርበት ጊዜ ደግሞ አውቶማቲካሌ እቃው መጠገን ካለበት ይጠገናል። መቀየር ካለበት ደግሞ በሌላ አዲስ እቃ ይቀየራል ማለት ነው። እንደዚህ አይነት ስራዎችን እንሰራለን ማለት ነው። በሜንቴናንሱ ስራ ኮስት ዋይዝ በምናይበት ጊዜ በራስ ኃይል በራስ ሰው ማሰራቱ በጣም አዋጭና የሚያዋጣ ስራ ነው። ሙሉ በሙሉ የትኛውንም ጥገና አውትሶርስ የምናደርግበት ወይም ለውጭ ኤክስተርናል በዲ የምንሰጥበት ምንም ምክንያት የለውም። ሁሉንም ስራ መስራት እንችላለን። የሚያስቸግሩ ነገሮች አሉ። ከስፔር ፓርት ከማሽነሪ ጋር ተያይዘ ያሉ ችግሮች፣ እነዛን ችግሮች ደግሞ ተራ በተራ እየቀረፍን ስንሄድ ሙሉ በሙሉ በራሳችን የማንሰራው ይሄን አንችልም የምንለው ስራ የለም። ሶስት ወር የምንሰራ እነዚህ የማጽዳት የማጠባበቅ ግሪስ የማረግ ስራዎች ናቸው የምንሰሩ። በአመት የምንሰራ ደግሞ አጠቃላይ ቶርኩም ጭምር እነዚህ ቦልቶች የተገናኙበት ፓርቶችም ጭምር እንሰራለን። አሁን ስ የዛ የምንሰራው ምንድን ነው ሀድሮ ላይ ውሃ ሊኬጆች አሉ የዘይድሪ ሊኬጆች አሉ። ይሄኛው ግን ሊኬጅ የሚባል ነገር የለውም ተርባይን ላይ ንጹህ ነው። አብዛኛው ሉብሪኬሽን የሚያደርገው ወይ ደግሞ ራሱን የሚያጠጣው ግሪሱን በራሱ ጊዜ ነው። በራሱ ጊዜ ስለሆነ ሜንተናንስም ድካሙን ይቀንሳል። ኢትዮጵያ ከ95 በመቶ በላይ የኃይል መንጫ አድርጋ የምትጠቀመው የውሃ ሀብቷን ነው። የውሃ ኃይል ማመንጫዎች ደግሞ በአየር ንብረት ለውጥ ተጽዕኖ ስር ናቸው ከንፋስ ኃይል ጋር ተቀናጅተው ከሰሩ ግን አስተማማኝ የኃይል ቋት ለመገንባት ያስችላሉ። የአዳማ ሁለት የንፋስ ኃይል ማመንጫ አዋጭነቱ በጥናት ተረጋግጦ ወደ ስራ ከገባ እነሆ አስር ዓመታትን አስቆጥሯል። ጣቢያው በአጠቃላይ 153 ሜጋዋት የኤሌክትሪክ ኃይል በማመንጨት ወደ ብሔራዊ ቋት ያስገባል። በኢትዮጵያ ያለው በንፋስ ኃይል አንጻር ስናይ በጣም ብዙ እምቅ የሆነ ኃይል አለን። ካለው ላይ በጣም ትንሽ ነው። አሁን ጥቂት፣ በጣም ጥቂት የሚባል ደረጃ ነው ያለው። ኦልሞስት ከአንድ ሺ ጌጋዋ ታወር ላይ ከአንድ ጌጋዋ ታወር በታች ነው አሁን እየተጠቀምን ያለ ነው። ስለዚህ ገና ብዙ መስራት ያለብን ወይም ብዙ መጠቀም ያለብን ኃይል አለን ማለት ነው ከንፋስ አንጻር። እንደ ኢትዮጵያ ላሉ ሀገራት የንፋስ ኃይል ማመንጫ መኖሩ የኃይል አማራጩን ለማስፋት ያግዛል። የንፋስ ኃይል ማመንጫ በጋውን ባለው ይዘት የተሻለ የንፋስ ፍጥነት ስለሚኖር በዛም ሰዓት የግድቦቻችን ወይም የውሃ ኃይል ማመንጫዎችን ውሃ ቆጥበን ለመጠቀም እንችላለን ማለት ነው። ክረምት ወቅት ላይ የንፋስ ኃይል ይቀንሳል። ያ በሆነበት ጊዜ ደግሞ የውሃ ኃይል ማመንጫዎች ውሃቸውን የመያዝና የመጠቀም አቅማቸው ስለሚሰፋ ጥሩ አማራጮችን የመተካካት አማራጮች ያላቸው ይሆናሉ። ስለዚህ ሲስተም ላይ በውሃ ያጣነውን ኃይል ይሄ ገብቶ የማገዝ ስራ ይሰራል። ኤነርጂ ሚክሱን ማስተካከሉ ከተለያየ ኤነርጂ ሶርስ ኤነርጂ ማመንጨት መቻል ትልቅ ነገር ነው፣ አንደኛ ዋስትናም ነው የሚሆነው። ለምሳሌ እንበል ዘጠና ፐርሰንቱ የኃይል ሚንጫችን ውሃ ነው ብለን ካለን በሆነ አጋጣሚ ግድቦቻችን በቂ ውሃ ባይዙ ባላዙበት ጊዜ ሌላ አማራጭ ያስፈልገናል ማለት ነው። ለዛ ለዛ አማራጭ እንዲሆነን አንደኛ ከተለያዩ የኤነርጂ ሶርሶች ሴይ፣ ነፋስ ፀሐይ፣ ጂኦተርማል እነዚህን ነገሮች መጠቀሙ ኦልሞስት ባላንሳችን እንድንጠብቅ ይረዳናል ማለት ነው። አዳማ አንድ ንፋስ ኃይል ማመንጫ ከአንድ ተርባይን 620 ቮልት የመነጨውን በዩኒት ወይም ደግሞ ትራንስፎርመር አማካኝነት አፕግሬድ ይሆንና ስቴፕ አፕ ከሆነ በኋላ ወደ 33 ኬቪ ይቀየራል። ያ 33 ኬቪ በሶስት ቡድን ይመጣና ስዊቻርድ ላይ ገብቶ ወደ ኤልዲሲ ስዊቻርድ ላይ ከገባ በኋላ ወደ ኤልዲሲ ወደ 132 ኪሎ ቮልት ሆኖ መስመር ላይ ይገባና ወደ ኤልዲሲ የሚደርስበት ወይም ደግሞ የናሽናል ግሪድ ኃይል አማራጭ ቋት ውስጥ ይገባል ማለት ነው። ይሄን ስንል ከውሃ ኃይል ማመንጫ የሚመነጩም አሉ፣ ከንፋስ ኃይል ማመንጫም የሚመነጫ አለ። ሁለቱም ባንድ ላይ ተያያዥ ሆነው ወቅቱን የጠበቀ ኢነርጂ ማመንጫ ይ ሲስተም ላይም የሚፈጥረው ችግር አለ ስላለ ብቻ ብዙ ንፋስ እንዳለ ሲስተም ላይ ማስገባትም አይቻልም። ቅድም እንዳልኩ ፕሮፖርሽኑ ተጠብቆ ነው መሄድ አለበት። ለምሳሌ ያልኩ ኤግዛክትሊ ሀያና ሰማንያ ላይሆን ይችላል፣ ግን ዓለም አቀፍ ግሪድ ኮድ በዛ መሰረት የሚሆን በዛ መሰረት ፕሮፖርሽኑን ጠብቆ መሄድ አለበት። ሀያና ሰማንያ ከሆነ ሰማንያ ከስቴብል ሶርስ፣ ሰማንያ ከስቴብል ሶርስ፣ ሀያው ደግሞ ከዊንድ ከቫሪያብል ሶርስ መሆን አለበት። በተለያዩ ጊዜያት የተደረጉ ጥናቶች እንደሚያሳዩት ኢትዮጵያ ከንፋስ ከፍተኛ ኤሌክትሪክ ኃይልን ለማምረት የሚያስችል የተፈጥሮ ጸጋ አላት። ኢትዮጵያ እንግዲህ የተለያዩ ጸጋዎች አሏት። ከዚህ ውስጥ ነፋስ አንዱ ነው። ነፋስ ነፍስ ምንም ማለት አይደለም። ነፋስን ግን በአግባቡ ከተጠቀምንበት ገንዘብ ነው፣ ኃይል ነው። ኢትዮጵያ ደግሞ በዚህ ትልቅ ጸጋ ነው ያላት። የሚነፍሰው ነፋስ ሁሉ ገንዘብ ነው። ውሃ ገንዘብ እንደሆነ ሁሉ በተመሳሳይ ሁኔታ ይሄ ከመሬት የሚወጣው እንፋሎት ገንዘብ እንደሆነ ሁሉ ነፋስም ገንዘብ ነው ማለት ነው። ጥናት ተደርጎ ንፋስ በብዛት በሀገራችን ውስጥ ብዙ ንፋሳማ ንፋስ ያላቸው ቦታዎች አሉ፣ በጥናት የተቀመጡ አሉ። አንደኛው ደግሞ ሶላር ነው። ስለዚህ እሱንም በሶላር ኃይል ማመንጫ ብዙ እንደ አገራችንም እንደ ጸጋም 13ቱንም ወር የፀሐይ ብርሃን ያለባት ሀገር ኢትዮጵያ ነች እና ያንንም ከመጠቀም አንጻር፣ ከተፈጥሮን ሀብት ከመጠቀም አንጻር እንደ ድርጅትም እንደ ሀገርም እየተጠቀምን ያለ ነው። ግን ወደፊት ገና ደግሞ እያደገ የሚሄድ ነው። አሁን ላይ በንፋስ ኃይል ማመንጫዎች ያሉ ቴክኖሎጂዎች እየተሻሻሉ ቢመጡም ቀደም ብለው የተተከሉ የንፋስ ኃይል ማመንጫዎች ላይ ግን ያለው የክትትልና የጥገና ስራ በብዙ መልክ አድካሚና ፈታኝ ነው። የጥገና ስራ በሶስት ወር፣ በስድስት ወር፣ በአመት እየተባለ ስኬጁል ተደርጎ የተቀመጠ ያለ ስኬጁልድ ነው። ኖርማል የጥገና ስራ ስለዚህ ስኬጁሉን ጠብቆ ፕሮግራሙን ጠብቆ ነው የሚሰራው። ቻርቶች አሉ። የሜንተናንስ ቻርት አለው። ያንን መሰረት አድርጎ አስፔርዘ ኦሪጂናል ማኑፋክቸረርስ ማንዋል የምንለው አለ። የአምራቾች ማንዋል አለ። ያንን መሰረት አድርገን ነው የሚሰራው። ከዛም አልፎ ተርፎ ደግሞ የንፋሱ ኃይል በሚቀንስበት ጊዜ እነዚህን የሜንቴናንስ ስራዎች ለመስራት ጥሩ አጋጣሚ ነው። ሆነ የንፋስ ኃይል ማመንጫ ላይ ለየት የሚለው 65 ሜትር ከፍታ ላይ ተወጥቶ ነው የሚሰራው። ያ ደግሞ ከፍታ ይህን 65 ሜትር ከፍታ በመሰላል ቀጥታ ወደ ላይ የመውጣት ሂደት ነው ያለው። ይሄ ነው የሜንቴናንሱን ስራ ከባድ የሚያደርገው። በመሰላል ሲወጣ ሰራተኛው የሚሰራበትን መሳሪያ ስፔር ፓርቱን ምኑ ተሸክሞ ነው የሚወጣው። ከዛ ወዲ ደግሞ ላይ ወጥቶ የሜንተናንስ ስራው ከበድ ይላል። ከሌሎች ኃይል ማመንጫዎች መደር ላይ የምትሰራው አይደለም። ሄደህ እንኳን ችግር ቢከሰት ድጋሚ ወርደህ ድጋሚ ነው የምትወጣውና የነፋስ ኃይል ማመንጫ ታዲያ፣ ከዛ አንጻር ትንሽ ከበድ ይላል። ተመልካቾች፣ ይህ የምትመለከቱት ምሰሶ ከርቀት ሲታይ አጭር ቢመስልም ነገር ግን ከ20 ፎቅ በላይ ርዝማን ያለው በምሰሶ ላይ ያሉት ሶስት ንፋስ ቀዛፊ ተርባይኖች ደግሞ ርዝመታቸው 37 ሜትር ነው። መቶ ሁለት ተርባይን ማለት በጣም ተበትኖ ነው ያለው። እያንዳንዱ ጋር ለመድረስ ጀስት እንቅስቃሴ ይፈልጋል። ሰፊ ቦታ ላይ ነው ያለው፣ ሬዲየስ ላይ ነው ያለው፣ አንድ ቦታ ላይ አይደለም ያለው። እንግዲህ ትራንስፖርቴሽን ያለው ሃይድሮ ላይ 150 ሜጋዋት የሚያመነጭ ወይ ሶስት አራት ተርባይን ብቻ ነው ሊኖር የሚችለው። እዚህ ጋር እንዳያችሁት የአዳማ ሁለት መቶ ሁለት ተርባይኖች ናቸው። እያንዳንዱ መቶ ሁለቱን ተርባይን ታይሙን ጠብቀን አድረስ ማድረግ ያስፈልጋል። ያ አንዱ ፈተና ነው። መቶ ሁለቱን ለማዳረስ በአመት ሁለት ጊዜ እንኳን ቢሆን ያን ሁለት ጊዜ በጣም ብዙ ሰው ኃይል ይፈልጋል። የነፋስ ኃይል ማመንጫ ጣቢያ ከሌላው ጣቢያ ትንሽ ለየት የሚያደርገው ስራው ትንሽ ከባድ ነው። የሰራተኛን የሚፈትን ስራ ነው፣ ጉልበት የሚፈልግ እድሜንም ኮንሲደር የሚያደርግ ስራ ነው። ግን በእኛ ባለው አቅም ምንም ሊፍት የለውም እኛ ጥገና የምንሰራው እዚህ ውስጥ ነው ማለት ነው። በቃ እዚህ ላይ አሁን ውስጥ ለውስጥ እየተወጣ በመሰላል አንዳንዶቹ ሊፍት አላቸው። በዚህ የዘመናዊዎቹ እዚህ ሰባ ሜትር ርቀት በመሰላል እየተወጣ እዚህ ውስጥ ነው የሚሰራው። የሚቀያየሩ ነገሮች እዚህ ውስጥ። አክቹዋሊ እዚህ መሬት ላይም ያሉ አሉ። ወደዚህ ወደ ታች አካባቢ ያሉ እቃዎች አሉ። ግን ብዙ እቃዎች ያሉት ቤት ናቸው። እዚህ ውስጥ እዚህ ውስጥ እየተገባ ፔች ውስጥ እየተገባ ስራዎች ይሰራሉ። ፊዚካሊ ፊት ማድረግ ማችል ከሆነ እውቀትም ምንም ብኖር እዛ ጋር መስራት አችልም ማለት ነው። ሌላ ቦታ ላይ አንድ እውቀት ያለው ሰው ኢዝሊ በቀላሉ ሄዶ ስራ መስራት ይችላል። እዚህ ግን እውቀት ስላለህ ብቻ ስራ መስራት አችልም ማለት ፊዚካሊ እዛ ቦታ ላይ ለመድረስ ፊት ማድረግ አለብህ። አንደኛ ጠባብ ነው እዚህ ውስጥ ኮንፋይንድ በሆነ ኤሪያ በጣም ጠባብ በሆነ ኤሪያ ውስጥ ተጣጥፌ መስራት መቻል አለብን። ስለዚህ የእድሜ ወሰን ያስፈልጋል። በወጣትነት ደረጃ እስከ 50 እኔ ወጥቼ ያውቃለሁ፣ ግን ብዙ ጊዜ እዚህ ውስጥ ተጣጥፌ ለመስራት በጣም ያስቸግረኛል። ብዙውን ጊዜ እኔ መሬት አካባቢ፣ ሰብስቴሽን አካባቢ ያሉትን ስራዎች ነው የሚሰራው። በ1970ዎቹ መጀመሪያ የንፋስ ጉልበትን ወደ ኤሌክትሪክ ኃይል መቀየር የሚቻልበት መንገድ ላይ የምርምር ትኩረት ተደርጎ መስራት ከተጀመረ ወዲህ ቴክኖሎጂው ከጊዜ ወደ ጊዜ እያደገ መጥቷል። አዲስ በነበረበት አካባቢ ኢቨን ኦፕሬሽን፣ ሜንቴናንስ፣ ሳፖርት ከውጭ ድጋፍ እናገኝ ነበር። አሁን ግን ያ ሙሉ በሙሉ ቀርቶ በራሳችን ኦፕሬሽኑን፣ ሜንቴናንሱን፣ ማኔጅመንቱን ሙሉ በሙሉ መስራት ችለናል። ወደፊትም ቀጣይነት ያለው ስራ ስለሆነ ቴክኖሎጂውም እያደገ የሚመጣ በመሆኑ ያንን ቴክኖሎጂ የመጠቀምና ራስን አፕዴት በማድረግ ስልጠናዎችን በማዘጋጀት እና በመስጠት የተሻለ በራስ አቅም ኢንስቶል የማድረግ ኃይል አማራጮችንም ከኢንስታሌሽን በኋላ ያለውን የጥገናም የኦፕሬሽንም ስራ በራስ የሰው ኃይል የማከናወን ሂደት ላይ ይገኛል። እሺ ምን አገኛችሁ? ኮንቨርተር ላይ ምንም፣ ያው ገመዶቹ ነው እያየሁ ያለው የኮምዩኒኬሽኖቹ፣ ኮንቨርተሩን ስበዋል። ለምሳሌ ቻይኖቹ ወይ ደግሞ ኮንትራክተሮቹ የወጡት 2010 ላይ ነው። አሁን ደግሞ ሰባት ዓመት ነው። እኛ ሀንድ ላር ግን በራሳችን አቅም በራሳችን ጉልበት ነው እየሰራን ያለ ነው። ቴክኖሎጂን ተላምድን እያነበብን፣ ማኑዋሎቹም አሉ። ከቴክኖሎጂም ደግሞ አብዴት እያደረግ ራሳችን እየሰራን ያለ ነው። ሰርቫይቭ እያደረግ ነው። አሁን ሁሉም ተርባኖች እየሰሩ ነው። ከአቅም በላይ የሆኑ የአቅርቦት በስተቀር አብዛኞቹ በሰው አቅም ማነስ የቆመ ተርባይን የለም እስካሁን። አይሻ ጎዳ፣ አዳማ አንድ፣ አዳማ ቁጥር ሁለት፣ አይሻ፣ አሁንም ደሞ አሰላ እየመጣ ነው ያለው። ስለዚህ በተለያየ ቦታ ላይ ኤክስፒሪየንስ ያገኙ ልጆች አሉ። እዚህ ቦታ ላይ በተመሳሳይ ሁኔታ ከሬክሽን እስከ ኮሚሽኒንግ ድረስ ደግሞ ከነዚህ ከኮንትራክተሮቹ ጋር ይሰሩ የነበሩ ወጣቶች አሉ፣ መሀንዲሶች አሉ። ስለዚህ ጥሩ ልምድ ከነሱ ወዝደዋል። በአሁኑ ጊዜ ኦልሞስት የኦፕሬሽን እና የሜንተናንሱ ስራ ይመስራት አቅሙ አዳብረዋል ማለት ይቻላል። ኢትዮጵያ የንፋስ ኃይል ማመንጫ ቴክኖሎጂን ወደ ሀገር ቤት አስገብታ ጥቅም ላይ መዋል ከጀመረች ጊዜ አንስቶ በዘርፉ ያሉት የእውቀት ሽግግሮች እያደጉ መጥተዋል። ነገር ግን አሁንም ይበልጥ ትኩረት የሚሻ ጉዳይ ነው አልፎ አልፎ ሎካል የሚሰሩ እቃዎች አሉ እዚህም ሞዲፊኬሽን ሰርተን የምንጠቀማቸው አሉ። ግን ከሌሎች አንጻርም ስታይ ሌሎችም ከውጭ ነው ብዛት የሚገቡት። አልፎ አልፎ አሁን ፓርቶች ፋብሪኬት እየተደረጉ ነው። ግን ከዛ አንጻር ስታይ ያው ኦልሞስት ተመሳሳይ ነው ማለት ይቻላል። ከሌሎች ከሃይድሮጋ ነው ኖርማሊ የምናነጻጽረው። እቃው ከውጭ የሚገዙትም ልክ እዛ ውጭ ይገዛል። ከውጭ የሚገዛው እዛ ምንድን ዝገዛ እዚህም ከውጭ ይገዛል። ሎካሊ ፋብሪኬት የሚደረጉትንም ደግሞ እዚሁም በተመሳሳይ ሁኔታ ማስደረግ ይቻላል። የመለዋወጫ እቃዎች ያው አሁን ላይ ከውጭ ነው ብዙ የመለዋወጫ እቃዎች የሚገቡት። ምንድን ነው እንደ መጀመሪያ የንፋስ ኃይል ማመንጫ እንደመሆኑ አንጻር እየተከናወነ ያለው የተለያዩ ጥገናዎች ሙሉ ለሙሉ ግዢ ላለመፈጸም ማለት ነው፣ የተለያዩ ጥገናዎች ይከናወናሉ። እነዚህም ጥገናዎች ሜካኒካል ወርክሾፕ በማቋቋም ኤሌክትሪካል ወርክሾፕ በማቋቋም እንዲሁም ኤሌክትሮኒክስ ልዩ ልዩ ካርዶችን ጥገና ለማከናወን እሱን በማቋቋም የተሻለ የመለዋወጫ አቅርቦት እንዲኖረን የማድረግ ሂደት እየሰራ ነው። አሁኑ ጊዜ የኦፕሬሽኑን ስራ ሙሉ በሙሉ እየሰራን ነው። የሜንቴናንሱን የጥገናውን፣ የኦፕሬሽን ስራ እየሰራን ነው ያለ ነው። ኦልሞስት ተርባይኑን አገር ውስጥ ማምረት አልጀመርንም። ያው ኖርማ ከውጭ ነው የሚገባው በውጭ ምንዛሪ ማለት ነው። ስለዚህ አገር ውስጥ ማምረት እስካልቻልን ድረስ ሌሎችንም በተመሳሳይ ሁኔታ ማለት ነው ከውጭ ነው የምናስፈታው ቴክኖሎጂ። ዞሮ ዞሮ የኖሌጅ ትራንስፈሩ እየሄደ ነው ያለው። ስለዚህ ሪሰርች እንድ ዴቨሎፕመንቱ እዚህ ላይ መስራት መቻል አለብ። ይሄን እነዚህን ነገሮች እዚህ ሀገር ውስጥ ማምረት የማንችልበት ምን ምን ምክንያት የለም። ቴክኖሎጂው እየመጣ ነው ግን ከቴክኖሎጂው ጋር ማምፓወሩን መብቃት አለብን እኛ። ማምፓወሩ ከቴክኖሎጂው ጋር ማሄድ አለበት። አሁን ለምሳሌ ንፋስ ላይ ያለው ሰው ኃይል እና እውቀት ያለው ልምድ ያለው ረጅም ዓመት የሰራ ኃይል የለንም በንፋስ ምንድነው? እዚህ ላይ ቴክኖሎጂውን ወደል የሰውል ካል በቀን ደግሞ አምባላንስ ነው፣ ግዴታ ሰው ኃይል መብቃት አለብን። አዳማ አንድ ንፋስ ኃይል ማመንጫ ከጀመረ ጊዜ ጀምሮ ወደ 12 ዓመት የማመንጨት ሂደት ላይ ቆይቷል። ይህም ይህን ያህል ጊዜ ያለው የጥገና ሂደት በኢትዮጵያውያን እዚህ ኢትዮጵያ ኤሌክትሪክ ኃይል ውስጥ የሰለጠኑ ባለሙያዎች ጥገናውም የአመታዊ የጥገና ስራም እየተከናወነ ይገኛል። ስለዚህ ጥሩ የተሻለ ልምድ ልውውጥ የተገኘበት ሁኔታ ነው ያለው። በሁሉም ዘርፍ ላይ እንቅስቃሴዎች አሉ። እንደ ድርጅት በሁሉም ዘርፍ ላይ አለ። ከዛ ውስጥ አንዱ የንፋስ ኃይል ማመንጫ ነው። የነፋስ ኃይል ማመንጫ እንደምታዩት አሁን አሸጎዳ አለ፣ አዳማ አንድ አለ፣ አዳማ ሁለት አለ፣ አይሻ አለ። አሁን ደግሞ በቅርብ አሁን ስራ ላይ ያለ ፕሮጀክት ላይ ያለ አሰላ አለ። ወደፊት ደግሞ በጥናት ላይ ያሉ እንደ ደብረ ብርሃን ምናምን ብዙ ናቸው፣ በጥናት ላይ ያሉ ብዙ አሉ። ያ ዝም ብሎ የተደረገ ሳይሆን አዋጭነቱ ጥቅሙ ታይቶ ነው፣ ከብዙ አንግል ታይቶ ነው እየተደረገ ያለው እና ለአገራችንም ለድርጅታችንም ወደፊትም ብዙ ተስፋ ያለው አሁንም ብዙ ጥቅም እየሰጠ ያለ። ካለው የንፋስ ኃይል አንጻር ገና እድገቱ ይቀረናል። ጅማሮ ላይ ነን። በዚሁ እየቀጠልን የተሻለ የንፋስ ኃይል ማመንጫዎች እየተገነቡ ሂደቱም ቀጣይነት ይኖረዋል ብዬ አስባለሁ። እኛ በተፈጥሮ እንደዚህ አይነት ጂኦግራፊካሊ ለንፋስ አመቺ የሆኑ ቦታዎች ብዙ ተጠንቶ የተቀመጡ ቦታዎች አሉ። ስለዚህ በቀላሉ ንፋስ ኃይልን ማመንጨት የምንችልባቸው ብዙ የተመቻቹ ሁኔታዎች አሉ ማለት እንችላለን። በፊት በነበረው የቴክኖሎጂ ሌላ ሌላ ተግዳሮቶች ነበሩ። አሁን ግን ኦልሞስት በሙያም በባለሙያም አንጻር፣ ከቴክኖሎጂውም ከመላመድም አንጻር አሁን እንደ ኢትዮጵያ ያለንበት ደረጃ የተሻለ ደረጃ ላይ ነው ያለ ነው ማለት ይቻላል። ታዳሽ የኃይል ምንጮችን በማስፋፋት በሀገር አቀፍ ደረጃ ያለውን የኃይል ፍላጎት ለማሟላት የተወሰኑ ጥረቶች ሲደረጉ ይስተዋላሉ። በዚህ ሂደት ውስጥ ያለንን የንፋስ ጸጋ ተረድቶ ቴክኖሎጂዎችን አምጥቶ እውቀትን አጎልብቶ ከዚህ የበለጠ ለመስራት ብዙ ርቀት መጓዝ ይጠይቃል።